ብጉር እንዳይወጣቦ ወይም እንዳይነሳቦ በቀላሉ ምን ማድረግ እንዳለቦ ያውቃሉ? ሰላም ጤና ይስጥልኝ፣ ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ብዙ ቪዲዮዎችን ተመሳሳይ ቪዲዮዎች እንዲደርሷችሁ ከፈለጋችሁ ኮሜንት ላይ በዚህ ስሪልን በእንደዚህ ስሪልን እያላችሁ አስተያየት መስጠት ይቻላል ማለት ነው። እንግዲህ ለዛሬ ዥላችሁ የምጣውት ስለ ብጉር ነው። ብጉር እንግዲህ ሁሉንም እድሜ ላይ ያሉ ሰዎችን የሚያጠቃ የተለመደ የቆዳ በሽታ ነው ወይም የቆዳ ችግር ነው ማለት ነው እና ታዳጊ ልጆችን በሰውነታቸው ከሚጨምረው የሆርሞን መዛባት ቃላይ የሆርሞን መብዛት እና እንዲሁም ደግሞ መዛባት የተነሳ በብጉር ይጋለጣሉ ወይም ደግሞ ይጠቃሉ ማለት ነው። ሌላው ምንድነው የእንቅልፍ ማጣት፣ ኃይለኛ ጭንቀት፣ የጭንቀት መብዛት፣ ጤናማ ያልሆነ አመጋገብ፣ ውጥረት ያለበት አኗኗር ለብጉር መባባስ ይዳር ይዳርጋሉ ማለት ነውና የሚወጣብንም ቤት ቤት በኩል ነው። ብጉር በፊታችን ሊወጣ ይችላል፣ በደረት አካባቢ፣ በጀርባ እንደዚሁም ደግሞ የጭንቅላት ቆዳችን ላይ ብጉር ሊወጣ ወይም ሊከሰት ይችላል ማለት ነው። ምን ማድረግ አለብን ለሚለው ብጉር እንዳይነሳብን በቀላሉ ማድረግ የምንችላቸው ነገሮች ምንድን ናቸው? አንደኛ ፊትን በየቀኑ በመታጠብ ወይም ደግሞ የፊታችንን ንጽህና በመጠበቅ። ሁለተኛ ፊት ደረቅ እንዳይሆን ሞይስቸራይዘር መጠቀም ሞይስቸራይዘር መጠቀም ያስፈልጋል። ሶስተኛ ጭንቀት መቀነስ፣ ያው ሁልጊዜም የሁልጊዜ ምክር ነው ማለት ነው። አራተኛ የትራስ ልብስ ንጽህናን መጠበቅ። አምስተኛ ደግሞ ውሃ በቂ ውሃ መጠጣት በእነዚህ ልንከላከል እንችላለን። ስድስተኛ ምንድን ነው ሜካፕ የምንጠቀም ከሆነ ላይክ ነን ኮሞዶጄኒክ የሚል ምልክት ያለበትን ፈልጎ መቀባት ያስፈልጋል ማለት ነው። እነዚህ ነን ኮሞዶጄኒክ የምንላቸው ሜካፖች ብጉርን ስለማይቀሰቅሱ እነሱን መጠቀም አለብን ማለት ነው። ሰባተኛ እንደዚህ በፋብሪካ የተፈበረቁ ቅባት ወይም ደግሞ ዘይት የበዛባቸው ምግቦችን አለማዘውተር፣ ላይክ እንደ ለውዝ አይነቶችን አለማዘውተር ማለት ነው። በቤታችን መጠቀም የምንችላቸው ዘዴዎች አሉ ለማጥፋት ወይም ለመከላከል ሆሜዶች አሉ። አንደኛ ምንድን ነው? ቅባቶችን መቀባት ነው። ለምሳሌ ምን አይነት ምን አይነት ቅባቶችን እነዚህ ደርማቶሎጂስቶች የሚያዙትን ቅባቶች መቀባት እንችላለን። ምክንያቱም እነሱ ሊከላከሉልን ይችላሉ። ያው እነዚህ ሳሊሳይሊክ አሲድ፣ ሬቲናል ፕሮደክት፣ እንደገና ቤንዞል ፔሮክሳይድ የምንላቸው ካሉ እነሱን ቅባቶች መጠቀም አለብን ማለት ነው። ሁለተኛ አስፕሪን ክኒኒን እንወቅጥና ትንሽ ውሃ ተጨምሮበት በመደባለቅ ብጉር ላይ መቀባት፣ ከተወሰነ ጊዜ በኋላ ፊትን መታጠብ ማለት ነው። አስፕሪን ያው እንግዲህ ሁላችንም አናውቅም የደም ማቅጠኛ መድኃኒት ነው። እሱን ወቀጥ አድርገን ውሃ ተጨምሮበት ላይክ ውህዱን ሰርተን ከዛ ብጉሩ ያለበት ቦታ በመቀባት ከዛ በኋላ ፊትን መታጠብ ይቀንሰዋል፣ ማለት ነው። ሶስተኛ በረዶ። በረዶ ብጉር ላይ ከሀያ እስከ ሰላሳ ደቂቃ የሚያክል ጊዜ መያዝ ያስፈልጋል ማለት ነው። በየቀኑ ደግሞ ተለቅ ባለ ዕቃ ላይ የፈላ ውሃ አድርጎ እንፋሎቱም ለተወሰነ ያክል ጊዜ እንትን ማለት ላይክ ፊታችንን እንዲመታ ማድረግ እንፋሎቱም ማለት ነው። ላይክ እስቲም ማድረግ እንደማለት ነው። በሱ አምስተኛ ምንድነው? ነጭ ሽንኩርት በደንብ ከትፎ ወይም ደግሞ ለሁለት ሰብሮ ብጉሩ ላይ መቀባት ወይም ደግሞ መያዝ ያስፈልጋል። ከዛ መታጠብ ከያዝም በኋላ የተወሰነ ከያዝም በኋላ ከዛ በኋላ መታጠብ። ስድስተኛ ምንድነው? ማር ማር ብጉሩ ላይ ቀብቶ ለሚችሉት ያህል ጊዜ መቆየት ማለት ነው። መቆየት እስከሚችሉበት ጊዜ መቆየት፣ ከዛ ለብ ባለ ውሃ መታጠብ። ሰባተኛ ምንድን ነው ፓፓያ፣ ፓፓያ ጨፍልቆ ብጉሩ ላይ ተቀብቶ የሚቻለውን ያህል ጊዜ ማቆየት፣ ከዛ በቀዝቃዛ ውሃ መታጠብ ማለት ነው። ያው የሚቻለውን ጊዜ ስንል፣ ያው እነዚህ ተፈጥሯዊ ነገሮች ስለሆኑ ምንም ጉዳት የላቸውም። እነዚህ ነገሮች ጊዜ ገደብ የላቸውም። ያው ሰላሳ ደቂቃም አንድ ሰዓትን ተቀመጠን ቤት ውስጥ በዚህ መልኩ አቆይተን መታጠብ እንችላለን ማለት ነው። ስምንተኛው ምንድን ነው? ያው የሙዝ ልጣጭ የውስጡን የውስጡን በኩል ያው አንቲኦክሲደንት ነው ይታወቃል፣ ለብዙ ነገር ይጠቅማል። በውስጡ በኩል ፊትን ቀብቶ እሱንም አት ሴም ታይም ለተወሰነ ደቂቃ አቆይቶ ከዛ መታጠብ ማለት ነው። ሌላው ምንድን ነው? ዘጠነኛ ተብሎ እንደ ሆሜድ የተቀመጠው ምንድን ነው? ቱዝ ፔስት አለ ዊች ሚንስ የጥርስ ሳሙና አለ እና የጥርስ ሳሙና ስንል ደግሞ ጄል ባይሆን ይመረጣል። ጄሉን ሳይሆን ያው ኖርማሉን የጥርስ ሳሙና ብጉሩ ላይ ብቻ መቀባት ሰውን ያው ሌላው የፊት እንትን ሳይሆን ብጉሩ ላይ ብቻ፣ ብጉሩ ላይ ብቻ በመቀባት የተወሰነ ደቂቃዎች ቆይቶ ከዛ በኋላ መታጠብ ማለት ነው። እና እነዚህን ሁሉ ኦፕሽናል አድርጎ ሁልጊዜ በሚያገኙት ነገር ኪስን በማይጎዳ ነገር ቤት ውስጥ ሊገኝ በሚችል ነገር ጊዜ በማይፈጅ መልኩ ከሀያ እስከ ሰላሳ ደቂቃ ባለው ውስጥ በቀን ከነዚህ ሁሉ ዘጠኝ ኦፕሽኖች አንዱን መርጠን ለተወሰነ ጊዜ አፕላይ ማድረግ ያስፈልጋል ማለት ነው። ከዛ በኋላ ውጤቱን ማየት እንችላለን። ማለት ነው። ብጉራችንን መቀነስ እንችላለን ማለት ነው። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህን ይመስላል። እንግዲህ የሰራላችሁ ውጤቱን ኮሜንት ላይ ልጽፉልኝ ትችላላችሁ። ሌላ ተመሳሳይ ቪዲዮ ይዤ እስክመጣ ድረስ ቸርሰንብቱ